ንስር ኃይሉን ለማደስ የመጀመሪያው ማርጀቱን ነው የሚያምነው። ክንፉ እንደ ቀድሞ አለመሆኑ፣ ሚያድንበት ጥፍሩ እንደ ቀድሞ አለመሆኑ፣ የሚበላበት ማንቁሩ እንደ ቀድሞ አለመሆኑ ሲያምን ነው ወደ ተሃድሶ የሚገባው። ዛሬ የሚያስፈልግን የመዳኛው መንገድ ማመን ነው። እንደ ቆምን ከእግዚአብሔር ቃል እናንብብ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27፣ ያዕቆብ ሆይ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ይሄ እግዚአብሔር ግን ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ሉል ሆይ ቃልህን ባርክልን። ዛሬ እግዚአብሔር ሕይወታችን ላይ የሆነ ነገር ሊሠራ ፈልጓል። ምርኳችን ተመልሶ፣ የወደቅን ተነስተን፣ ኃይላችን ታድሶ እንደገና ወደ ምንቀጣጠልበት ከፍታ እግዚአብሔር ዛሬ ያስገባናል። ጩና በደንብ አሜን፣ አሜን፣ አሜን፣ አሜን፣ አሜን፣ አሜን። ማወራበት አርዕስት የተሃድሶ መንገድ የሚል ነው። ለመታደስ ምንድን ነው? መቼም እግዚአብሔር ራሱን ለሕዝቡ ያስተዋወቀበት መንገድ ይገርመኛል። እግዚአብሔር ራሱን ሲያስተዋውቅ እግዚአብሔር ማለት አለ ለደካማ ኃይልን የሚሰጥ ነው። ደካማ ላይ የሚፈርድ አይደለም ደካማ ላይ የሚጠቋቋም ለምን ደከምክ የሚል ሳይሆን፣ አምላክ እግዚአብሔር ለደካማ ምን የሚሰጥ ነው? ኃይልን የሚሰጥ ነው። የወደቀን የሚያነ- የእግዚአብሔር ካራክተር ይሄ ነው። ለምን ወደቅክ ብሎ የሚፈርድብህ አይደለም። መቼም በዚህ ምድር ውስጥ ስንኖር ስንመላለስ መውደቅ መነሳት ያለ ነው እና እግዚአብሔር ለምን ወደቅክ አይደለም የሚል አምላክ የሚፈርድ አምላክ ሳይሆን ይልቁንስ ከወደክበት አንስቶ ለክብርና ለመጽናናት የሚያደርግ ነው እና ዛሬ ይታየኛል። የሆነ ሰው ለክብር ይሆናል። ለማንም አወራው ለማንም አወራው፣ የሆነ እኮ ደመና እዚህ ጉባኤ ላይ ሊንቀሳቀስ ነው። አሁን እግዚአብሔር ምስክሬ ነው። የሚንቀሳቀስ ዝናብ ይመጣል። አሁን ደረቀ የተባለ የሚያለመልም፣ የወደቀውን የሚያነሳ፣ ለሞተው ነገር ህይወትን የሚሰጥ የክብር መንፈስ ይንቀሳቀሳል። ጩና ሲ በደንብ አሜን በለኛ። ሀሌሉያ ነው ተሃድሶ የሚጀመሪያ የሚመጣው ከማመን ነው። መቀመጡን ያላመነ ሰው አይቆምም። ቁጭ ብያለሁ እኮ ብሎ ሰው ካላመነ መቆም የሚባለው ህይወት ውስጥ አይገባም። መቆሙን ያላመነ ቆም ያለው እኮ ብሎ ካላመነ ሰው መራመድ አይችልም። እና እየተራመደ መሆኑን ያላመነ ሰው ወደ መሮጥ ወደሚባለው ስርዓት ውስጥ አይገባም። የመጀመሪያ ለውጥ በህይወታችን የሚመጣው ተሀድሶ ወደ ህይወታችን የሚመጣው በማመን ነው። አንድ ወቅት አንድ ነጋዴ ነበርና ቅቤና ማር ነጋዴ ነው እና ነገደ፣ በንግዱ ተሳካለት፣ ደስ አለው። በጣም ብራም ሆነ። የዛን ጊዜ ደግሞ ሙሉ ፍሪዝ ፋሽን ነበረ እና ሙሉ ፍሪስ ተፈረዘ ቆንጆ ቆንጆ ጂንስ ጃኬትና ጂንስ ሱሪ ገዛ፣ ስኒከር ገዛ። ከተማ ልዝናና ብሎ መጣ እና ከተማ ሊዝናና ሲመጣ የከተማ ጮሌዎች አዩት እና ለመስረቅ ቢሞክሩት አልቻሉ እና አፍንጫው ላይ የሆነ የሚያፈዝ ነገር አጨሱበት። ጨሰ፣ ራሱን ሳት ከዛ ወሰዱና አወላ አልቀው ሱሪውን አንገቱ ላይ ያለውን ወርቅ ምን ሁሉንም አወላ አልቀው ትተውት ሊሄዱ ሲሉ እንዴ ለምን ፀጉሩን ስለምን እንተዋለን? አሉና ፀጉሩን ላጩት። ከዛ ያ የስካሩ መንፈስ ሲለቀው ወደ አይምሮ መጣና ትዝ ራቁቱ ነው፣ ደነገጠ። ወይኔ አለ። ለልብሱ አልተጨነቀም፣ ወርቁ ትዝ አለው። ትልቅ ወርቅ ነው ያደርገው። ወይኔ ብሎ ሲፈልግ ወርቁም የለም። ለመጮ ጭንቅላቱን ሲይዝ ጸጉሮ የለም። ጌታ ይመስገን እኔ አይደለሁም አለ። ራሱ ራሱን ካደ። አሁን በዚህ ዘመን ብዙ ሰው ራሱን ክዶ ነው ቁጭ ብሎ ያለ። ጸሎት እንዴት ነው ሲባል ከተደፋው መነሻም የለኝ ይላል። እውነት ነው። የሚደፋን ግን እንቅልፍ ነው። ህይወት እንዴት ነው ሲባል ክብር በክብር ነው። ዛሬ ግን እናምናለን ታሪካችን ተቀይሮ እንወጣለን። ጩና በደንብ አሜን በለ። ሃሌሉያ። እግዚአብሔር መንገዴ ከእግዚአብሔር ተሰውሯል፣ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል ለሚል ህዝብ እግዚአብሔር መጥቶ ስለ መከራው ትልቅነት አይደለም የሚያወራው። መከራህን አይቼዋለሁ፣ ምድረ በዳውን አይቼዋለሁ ተራራውን አይቼዋለሁ አይደለም ያለው። እግዚአብሔር በተስፋ መቁረጥ ውስጥ ላለ ህዝብ መጣና ራሱን አስተዋወቀው። እኔ አምላክህ እግዚአብሔር እንኳን ነገር ሊሰወርብኝ፣ እንኳን ያንተን ነገር ማየት ሊያቅተኝ ይቅርና እኔ እኮ የምድር ዳርቻ ፈጣሪ ነኝ። በተስፋ መቁረጥና በሐዘን ውስጥ ላለው ህዝብ እግዚአብሔር ስለ ሐዘኑ ትልቅነት፣ ስለ ጭንቀቱ ትልቅነት ምናምን ሳይሆን ያወራው ስለ ራሱ ትልቅነት መጥቶ ተዋወቀ እኔ ማለት እኮ እንኳን ነገር ሊሰወርብኝ አምላክ እኔ ትልቅ ነኝ አሜን ጥቀንጆቻችሁን አንሱና አምላኬ ትልቅ ነው በሉ አንዴ አምላኬ ትልቅ ድገሙና በሉ አንዴ አምላኬ ትልቅ ነው በሉ እስኪ አምላኬ ትልቅ ና በተስፋ መቁረጥ ውስጥ ላለ ተረስቻለሁ ተትቻለሁ እግዚአብሔር አየኝም ለሚለው መጥቶ እኔ እኮ አምላክ እግዚአብሔር እ ትልቅ ነኝ እንኳን ነገር ሊሰወርብኝ የምድር ዳርቻ ፈጣሪ አልደክምም ማል አልታክትም ማል ይልቁንስ እኔ ለደከመው ኃይልን የምሰጥ ነው አምላካችን እንደዚህ አይነት አምላክ ለደከመው ኃይልን የሚሰጥ ከዛም ምን እንዳለ ብላቴኖች ይደክማሉ ጎበዛዝትም ፈጽመው ይወድቃሉ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አ እንደምን እንደ ንስር ይወጣሉ። አምላካችሁ አምላካችሁ እግዚአብሔር አለ አይደክምም፣ አይታክትም ይልቁንስ ለደከመ ኃይልን የሚሰጥ ነው አለና፣ ብላቴኖች ፈጽመው ይደክማሉ፣ ጎበዛስ ፈጽመው ይወድቃሉ። እንግዲያስ ብላቴና ሲደክም ጎበዝ የተባለ ሲወድቅ፣ አሱ ሎጂካል አይደለም። ብላቴና ሊደክም አይችልም። ትኩስ ኃይል የሚባለው ሲደክም ብርቱ የተባለው ሲወድቅ አለና፣ እኔን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደ ንስር። የመታደሱን መንገድ ሁለት ነጥብ ቶሎ ቶሎ ብዬ አውርተን ከዛ በኋላ እንጸልያለን። እግዚአብሔር እነዚህ ብላቴና ሲደክም፣ ጎበዝ ፈጽሞ ሲወድቅ፣ እኔን የሚተማመኑ ግን ኃይላቸውን ያድሳሉ ያላቸው ሰዎች እንዴት ነው ኃይላቸውን የሚያድሱ ሲባል እንደ ንስር አለ። ንስር እንዴት ነው ኃይሉን የሚያድሰው? መቼ አንዳንዶች ንስር ሰላሳ አምስት ዓመቱ ላይ ነው ኃይሉን የሚያድሰው ይላሉ። አንዳንዱ አርባ ይላል፣ አንዳንዱ አርባ አምስት ይላል። እኔ ምን አገባኝ፣ አርባም ይሁን አርባ አምስት ሰላሳ አምስት ሳይሆን፣ ዋናው እንዴት ነው የሚያድሰው። ቅድም እንዳልኳችሁ ንስር ኃይሉን ለማደስ የመጀመሪያው ማርጀቱን ነው የሚያምነው፣ ክንፉ እንደ ቀድሞ አለመሆኑ። ሚያድንበት ጥፍሩ እንደ ቀድሞ አለመሆኑ ሚበላበት ማንቁሩ እንደ ቀድሞ አለመሆኑ ሲያምን ነው ወደ ተሃድሶ የሚገባው። ዛሬ ሚያስፈልግን የመዳኛው መንገድ ማመን ነው። ይህ የሚታመንለት ጌታ ደግሞ የማይፈርድ ነው። ይወላችሁ ሰው ባወቃችሁ ቁጥር በቀረባችሁ ቁጥር ድካማችሁን ባወቀ ቁጥር እየናቀ ሙድ እየያዘባችሁ እየተጠቋቆመባችሁ ይሄዳል። እግዚአብሔር ጋር ደግሞ በታወቃችሁ ቁጥር ይሄ ምን ማለት መሰላችሁ? እግዚአብሔር አያውቅም እያልኳቸው አይደል። ራሳችሁ ግን ለእግዚአብሔር በታወቃችሁ ቁጥር፣ በእግዚአብሔር ፊት የተሰወረ ነገር የለም። እንኳን የኖርንበትን ገና ያልተፈጠሩ ቀናቶቻችን በእሱ ፊት የተገለጡ ናቸው ግን ለእግዚአብሔር ስትታወቁ ለእግዚአብሔር ስንታወቅ በፍርድ አይን ሳይሆን በርኅራሄ አይን በፍርድ እጅ ሳይሆን በሚረዳ እጅ ደግፎ ያስነሳናል። ረጭውና በደንብ አሜን በሉ ሀሌሉያ። አሁን ለእግዚአብሔር አምነን ነው የምንወጣው። ንስር፣ ለመታደስ ከፈለገ የመጀመሪያ ነገር ውስጡ መፈጠር ያለበት ምንድን ነው ከተባለ አርጅቻለሁ ማለት አለበት። እንደ ቀድሞ ከፍ ብዬ መምረር አልቻልኩም ማለት አለበት። እንደ ቀድሞ ማደንህ አልቻልኩም ማለት አለበት። እንደ ቀድሞ መብላት አልቻልኩም ማለት ነው። ልክ ሲያምን ነው ወደ መታደስ ህይወት የሚገቡ ትዝ ይላችኋል። እግዚአብሔር ያዕቆብ ጋር መጣና ያዕቆብ እንደዚህ አሉ፣ ከሰውና ከእግዚአብሔር ጋር ታግለህ እስቲ አውሮ እስቲ አሸንፈሃል በሉ ባይዘው። ሰውን ማሸነፊያው መንገድ ቀላል ነው። ምን ከተባለ አስመሳይነት ነው። አሁን እኔን ማሸነፍ ከፈለጋችሁ ቶሎ ቶሎ አሚን ማለት ብቻ። ለእኔ የሚነካኛውን ቶሎ አሚን የሚል ፈገግ የሚል ፊት በልበል የሚል ነው እኔን ማሸነፊያው መንገድ ይሄ ነው። እግዚአብሔር መጥቶ ለያዕቆብ ከሰው እ ከእግዚአብሔርም ጋር ታግለህ አሸንፋል። ያዕቆብ ሰውን እንዴት ነው ያሸንፈው ሲል፣ ባስመሳይነት። በዚህ ዘመን ሰውን ማሸነፊያው መንገድ እየጠላችሁት ወድሃለሁ ማለት ነው። ዞር ሲልኮ ይድፋህ ልትሉት ትችላላችሁ። ይድፋ ሲሄድ እንደሱ ሚያስጠላኝ ሰው የለም ይላል። ገና ብድግ እንዳልክ አጠገብስ በስማም በስማም ስታምር አለባበስ አንደኛ እንዳንተ የምወደው የለም ይላል። ሰውን ለመንካት ቀላሉ ዘዴ ማስመሰል። ያዕቆብ እንዴት ነው ሰውን ያሸንፈው? እኔ ያዕቆብ በጣም የሚገርመኝ የህፃናት ምናምን ስፔሻሊስት ካላችሁ ብታስረዱኝ ራሱት ደስ የሚለኝ ገና ከእናቱ ማህፀን ሲወጣ ተረከዝ ይዞ ወጣ የሚል ቃለ በዛ እዚህ ውስጥ ቁጭ ብሎ ትልቅ የመሆን ፍላጎት መጽሐፉን ያለኝ እሱን ነው የማምነው። ተረከዝ ይዞ ወጣ፣ ለምን ቀደምከኝ ብሎ ገና በዛ በደመ ነፍስ ውስጥ ተረከዝ ይዞ ወጣ። ከማህፀን ጀምሮ ነው ትልቅ የመሆን ፍላጎቱ ነበረው። ይገርማል እኮ ለካ ሰው የሚሸነፈው በፍላጎቱ ኒዳችሁ መሸነፊያችሁ። ለምሳሌ ኒዳችሁ እግዚአብሔርን መውደድ ከሆነ እግዚአብሔርን በመውደድ ትሸነፋላችሁ። ኒዳችሁ ገንዘብን መውደድ ከሆነ በገንዘብ ትሸነፋላችሁ። ኒዳችሁ ስልጣንን መውደድ ከሆነ ወንበር ሲሰጣችሁ ትሸነፋላችሁ። እና ብኩርናን ሲፈልግ ኖሮ ኖሮ ትዝ ይላችኋል ኤሳው ኤሳው አደን ፈልጎ ፈልጎ አቶ ተርቦ መጣ ይላል እና ወንድሜ ርቦኛል፣ ምግብ ስጠኝ ሲለው፣ ምስር አለ ብኩርና አለ ስፈልገው ኖር ያለው ብኩርናህን ከሰጠኸ እንካ ምስር አለ። በሰዓቱ ኒዱ ምንድን ነው? ምግብ ነው። ኒዳችሁ ማሸነፊያችሁ ነው። አሁን አሁን በዚህ ሰዓት ቁጭ ብላችሁ ኒዳችሁ ክብሩ ከሆነ እግዚአብሔር በክብሩ ያጠግባችኋል። የሆነ ሰውማ ዛሬ ምራፍ ቀይሮ ይወጣል። የሆነ ሰው አያለው። እግዚአብሔር መስከረ ሰፈር ሚቀይር ሰው አለ። ማን ነው ማን ነው ያሶ? የሆነ ሰው አለ አለ። ከድካም ሰፈር ሰዎች ትናንትና ካገኙት ሰፈር በክብር የሚወጣ ሰው አለ። ያሶ ነንኝ የሚል በደንብ አሜን ይበል። ሃሌሉያ። አያለው መነጋገር የሚሆን ሰው ያለው ትናንት ብቻ አይደለም። ቅድም የሆነ ነገር የነበረ ሰው ዛሬ ያንን የቅድም ታሪኩን የሚቀይር የእግዚአብሔር መንፈስ ያገኘዋል። አጨብጭብና በደንብ አሜን በልኝ። እስኪ ሀሪ ሰውን ያሸነፈበት መንገድ ኒዱን እያቀረበ ነው። ከኒ ጋር ናችሁ። ኒዱን እያቀረበ ነው። ሰውን ያሸነፈበት መንገድ እና ምስር ሰጠውና ብኩርና እንትን አይደው ሎጂካል ነው የሆነው። ኤሳው ስኖር ነው እኮ ብኩርና የሚኖረው ብሎ ነው ያስረከበው። ስሙኝ፣ ሁለተኛ ያሸነፈው ትሬኒንግ ወስዶ ነው። ይስሐቅ ሲያረጅ ኤሳውን ጠራውና፣ ሞደውን ምግብ አድን አምጣና ስራልኝና ነፍሴ ደስ ተሰኝታ ምን ልበላለሁ ልባርክህ ከዛ ይህንን ርብቃ ሰማችና፣ አስተላልፋ ሰጠች። ከዛ በጣም ኢዚ መንገዱ ምንድን ነው? የኤሳውን ልብስ ለበሰ፣ ድምፁን አስተካከለ። አሁን ቀላል አይደል? ህይወት እንዴት ነው ሲባል ጎርነና፣ ፕሬይስ ጋድ። ዛሬ እውነት አውርተን ተፈውሰን እንወጣል። ከዛ እግዚአብሔር እንደገና ያነሳናል። እንደገና እንደ ደሞ እንደገና አነሳኝ አከበረኝ እድል ሰጠኝና እንደገና እንደ ደሞ እንደገና አነሳኝ አከበረኝ እድል ሰጠኝና ደሞ እንደገና በጠላቶቼ ፊት ሞገስ ጨመረና ክብር ጨመረና አበቃለ ሲሉ አከተማ ሲሉ እየው ጨመረና አነሳኝ አከበረኝ፣ አለመለመኝ እንደገና ኃይልም ይሆንላቸው እንደ ገና ሚበረቱ እንደገና ሚቆሙ እንደገና ከፍታውን ከፍተውን የሚዙ ሰዎች አሉ። ያ ሰው እኔ ነኝ የሚል በደንብ አሜን ይበል። እስቲ ሀለ ስቀንጆቻችሁን አንሱና እንደ እንደገና ገና በሉ አንዴ እንደ ድገሙና በሉ አንዴ እንደገና በሉ አንዴ እንደገና ዛሬ እንደገና ኃይል ይሆንልናል። እንደገና ሞገስ ይሆንልናል። እንደገና ክብር ይሆንልናል። ጩና በደንብ አሜን፣ አሜን፣ አሜን እንደ ገና ዛሬ እንደ እግዚአብሔር ሰው አውጅባችኋለሁ፣ እንደገና ኀይል በእናንተ ላይ እንደገና፣ እሳቱ በሕይወታችሁ ላይ መቀጣጠል ይጀምራል። ባዶነት ቤታችሁን፣ ባዶነት ሕይወታችሁን በጌታ በኢየሱስ ምለቆ ይወጣል። አሜን ለሚል አሜን ሆነ። ሃሌሉያ። ድገሙና እስቲ አንዴ እንደገና በሎ፣ አንዴ እንደገና፣ እንደገና ክብር ይመጣል። እንደገና አሁን የጠላችሁትን ህይወት፣ አሁን እየጠላችሁትን ያለ ህይወት ጥሳችሁ የምትወጡበት መንፈስ ዛሬ ትቀበላላችሁ። እግዚአብሔር ያዕቆብን ሲለው ከሰውም አንደኛውን ሲያሸንፍ የሰውን ጉድለት ሞሚያ ይዞ ክትፎ ለሚወድ ክትፎ ጋብዛችሁ ማሸንፍ ትችላላችሁ። ሲምፕል። ሁለተኛው ደግሞ ልብስ ቀይሮ እንደ ኢሳው ሆኖ ኢሳውን ለብሶ እና በጣም የተጠቀመው ቃል ይገርመኛል። አባቴ ቀና በልና የሰራሁልህን ቆንጆ ምግብ እስቲ ብላ ሲለው፣ ይሳቅ ተገረም። እንደዚህ አይነት ፍጥነት አጋጥሞ ታያቅ? እንዴት ፈጥነህ መጣ ሲለው ጥቅስ ጠቀሰ። ምን ብሎ አምላክ እግዚአብሔር አቀረበልህ አየህ ሰውን ለማሸነፍ ጥቅስ መጥቀስ በቂ ነው። አምላክህ ነው ያቀረበልኝ አለና ኤሳው ነኝ ብሎ የኤሳውን በረከት ወሰደ። አሁንም ልድገመውና አስምሬው ወደ ሁለተኛው ፖይንት ልምጣ። ሰውን ለማሸነፍ ቀላሉ መንገድ አስመሳይነት። ካስመሰላችሁ ታሸንፋላችሁ ሰው። እግዚአብሔር ግን በዚህ አይሸንፍ። እግዚአብሔር መሸነፊያው መንገድ እውነተኛ ልብ ነው። ያዕቆብ ይገርመኛል እኮ ኤሳው እየመጣ ነው የሚል ነገር ሲሰማ ከላባ ቤት ሲመለስ፣ የሁለት ክፍል ሠራዊት ሆኛለሁ ብሎ ሲመለስ ያለውን ንብረት ሁሉ በሁለት ከፈለ ይላል። በሁለት ከፈለ ምን ብሎ ነው የከፈላቸው? ይሄኛው ከተያዘ ይሄኛው ያምልጥ እያለ ነው እንዲህ ከፋፍሉ። ከዛስ ሚስቱንና ልጆቹንም ሁሉ አሻገረ ይላል እና ብቻውን ቀረ። ምን ማለት ነው? ሰው እየጨረሰ ቢመጣ ልጆቹንም ሚስቱንም ቢጨርስ ችግር የለውም ማለት ነው። ብቻውን ቀረ እና እግዚአብሔርም መጣ፣ አገኘው። ከመልአኩ ጋር ይታገል ጀመር። ልቀቀኝ፣ ሊነጋ አቅላልቷል ሲል ጥያቄ ጠየቀ። ካልባረከኝ አለቅህም አለ። የሁለት ክፍል ሰራዊት ሆኗል። ልጅ በልጅ ሆኗል። በከብት ተባርኳል። አሁንም ግን የበረከት ጥያቄ ውስጧል። ካልባረከኝ አለ። አሁን እግዚአብሔር ስሙ ጠፍቶት ነው። ስሙ ጠፍቶት ነው። ኦኬ እንዲባርክ ትፈልጋለህ? አ ማን ነው ስምህ?

እውነተኛ በረከት ስለፈለገ ትናንትና አባቱን እንደሸው ወደ በእግዚአብሔር ፊት መሆን አልፈለገም። ወዲያው ምን አለ? እኔ ያዕቆብ ነኝ። ያዕቆብ ማለት አታላይ። እግዚአብሔር ሆይ አለ እኔ አታላዩ ነኝ። አመነ፣ እጁን ሰጠ። ዛሬ እጃችሁ የምትሰጡ ሰዎች ከወደቃችሁበት ነገር እግዚአብሔር መሶ ያወጣችኋል አሜን በልኝ ሲ መሶ ያወጣችኋል በጌታ በኢየሱስም ዛሬ ማለዳ ለእናንተ የመውጣት የመሻገርና የመቀየር ማለዳ ይሆናል አሜን ለሚል አሜን ይሆናል ሀሌሉያ ለዚህ እኮ ነው መጽሐፍ ሲናገር ሳይነቅፍ ጸጋን ወደ ሚሰጥ ወደ ጸጋው ዙፋኑ በምን ቅረው በእምነት ጥያቄው በረከት ነው መባረክ ነው። በረከቱ ያዕቆብ አንተ አታላዩ ልቀቀኛ ላለ ልክ ሲያምን ከዛሬ ቀን ጀምሮ አታላይ አትባልም፣ አጭበርባሪ አትባልም፣ ደካማው አትባልም፣ ያልተሳካለት አትባልም። ከዛሬ ቀን ጀምሮ ስም እስራኤል ይባላል። እግዚአብሔር ልውል ይሆናል፣ ከፍታ እግዚአብሔር ይሆናል፣ ኃይል እግዚአብሔር ይሆናል። ጩውና በደንብ አሜን አሜን። አታላይ አትባልም። አጭበርባሪ ባሪ አትባልም። ደካማው አትባልም። ያልተሳካለት አትባልም። ከዛሬ ቀን ጀምሮ ስም እስራኤል ይባላል። እግዚአብሔር ልውል ይሆናል። ከፍታ እግዚአብሔር ይሆናል። ኃይል እግዚአብሔር ይሆናል። ጩና በደንብ አሜን፣ አሜን፣ አሜን፣ አሜን። ሀል ካቃታችሁ አቅቶኛል ማለት እስታክ ካረጋችሁ እረ፣ ቆም ያለው ማለት ያኔ እጁ ይመጣል። ከቆማችሁበት መራመድ ትጀምራላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር። ንስር ለመታደስ መጀመሪያ ማርጀቱን ነው ማመን ያለበት። ባይ ዘ ወይ የፉክክር ህይወት በህይወታችን ለውጥ እንዳይመጣ ያደረገናል። አንድ ወቅት ሁለቱም ባልና ሚስቶች በስራ የሚደክሙ ናቸው። በማለዳ ነው የሚወጡት እና ስራ ደክሞ ነው የሚገቡት። ደክመው ገብተው አረፍ እንዳሉ እንቅልፍ ሁለቱም ይዟቸው መጣ። ተነሽና ዝጊ አላት። ደክሞኛል አይደል የመጣሁት፣ አንተ ራስህ ዝጋ ዝጊ ዝጋ ዝጊ ዝጋ ሲባባሉ ሰዓቱ ሄደ። በዛው ተኙ እና የተራበ ሌባ በተከፈተ በር ዘው ብሎ ገባ። ተነሱ አለ። አሁን ያማረኝ ትኩስ ተልባ ፍርፍር ነው አለ። ተነሺና ተልባ ቁይ ተባለች፣ ቆላች። እምቢ እንዳትል አለ በጀራ ፍጠኑ ተባለ። ከዛ በሁለት ዘነዘና ነው የሚወቅጡት። ዝጊ ስልሽ ሲላት ዝጋ ስልህ ዝጊ ስልሽ ዝጋ ስልህ ባይፎካከሩ ዝጊ ስልሽም ዝጋ ስልህም የለም ነበር፣ በሰላም ነበር የሚተኙት። ሌላው ሕይወታችን ላይ ተሃድሶ እንዳይመጣም ያደረገን አንዱ የጎንዮሽ አስተሳሰብ የአንዳንዱ ሰዎችን ህይወት ስናይ አእም ኦኬ እንድንል ያደርገናል አሞኮ ኦኬ ለምን እከሌ ኮ እንዲ እንዲ እንዲ ብለን እንቆጥራለን ስለ እከሌ ህይወት እሱ እንዲያደርገ እሷ እንዲያደረገች እሱ ምናምን እያልን እንቆጥራለን አሁን ንስር እኔ ታናሼ እየበረረ እኔ ለምን ብዬ ነው እዛ ገብቼ ለመታደስ ክንፌን ምነቅለው ማንቁሬን ከአለት ጋር እያጋጨው ምነቅለው ደም በደም መሆንበት ምክንያት ምንድን ነው? ይሄው እሱ እየበረረ አይደል እንዴ ቢል ታድሶ ህይወቱ ላይ አይመጣም። አሁን ብዙ ጊዜ መጸለይ ራሱ አሞክ የምንለው ከኛ ያነሱ የሚጸልዩ ብዙ ስናይ የኛ አስር ደቂቃ መጸለይ ፕሬስ ጋድ እንድንል ያደርገናል። አሁን ዛሬ ከጎንዮሽ አስተሳሰብ እንወጣለን። ትዝ ይላችኋል፣ ኢየሱስ ክርስቶስ እያስተማረ በቤተ መቅደስ ሁለት ሰዎች ነበሩ ይላል። አንዱ ቀራጭ ነው አለ አንዱ ደግሞ ፈሪሳዊ። ከኔ ጋር ናቸው። እና ፈሪሳዊ ለመጸለይ ሊጀምር ሲል ከእሱ ይልቅ በኃጢአት በጣም የተቡካካ አንድ ሰው አየህ፣ ወዲያው ምን ማለት ጀመረ፣ እግዚአብሔር ሆይ እንደዚህ ቀራጭ ስላላረከኝ አመሰግንሃለሁ። እኔ እኮ ማለት እንደሱ አይደለሁም፣ ሰንበትን እጠብቃለሁ፣ አስራትን እሰጣለሁ፣ እንዲያወጣለሁ አለ። ሁለተኛው ደግሞ የሚቆጥረው ጽድቅ የለው። ዞር አለና፣ ቀና ማለት እንኳን ፈርቶ፣ እግዚአብሔርን ማየት ፈርቶ ምን አለ እኔ ስምህን እንኳን መጥራት የማልችል ኃጢአተኛ ነኝ አለ። ያኛው ሙላቱን ሲያወራ፣ ይሄ ጉድለቱን እግዚአብሔር ፊት ይዞ ቀረበ። ከዛ ኢየሱስ ምናል ከሁለቱ ማን ነው ጸሎቱ ተሰምቶ የወጣው? እኔ ምን ነኝ ያለው? ኃጢአተኛ ነኝ ያለው ተሰምቶ ጸሎቱ ወጣ። በህይወታችን ተሃድሶ እንዲከናወን ካስፈለገ አጠገባችንን ያለውን ሳይሆን ጠሪያችንን ነው እንድናይ የተጠራ ነው። በፊታችን ያለውን ሩጫ በትዕግስት ምን እንበላለን? ማንን አይተን? የእምነታችን ጀማሪና ፈጻሚውን አይተን የተጠራነው እነንትናን እያየን አሞኬ እንድንል ሳይሆን እርሱን እያየን ከክብር ወደ ክብር ከኃይል ወደ ኃይል እንድንቀየር ጮና ብደን። አሜን በሉ። ዛሬ በአጭሩ መነገራችሁ ነው ለመታደስ ማመን። ካመናችሁ ዛሬ ታድሳችሁ ትወጣላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ፣ ይወጣሉ፣ አይደክሙ፣ አይታክቱም፣ ይሄዳሉ አለ። ዛሬ እግዚአብሔር ተሃድሶን በሕይወታችን ያደርጋል። ሁላችንም እንጸልያለን።